እጅግ አስደንጋጭ የሆነ መረጃ ተሰምቷል። በቅርቡ የወለደችን እናት ጨምሮ ሀያ አምስት ሰዎች ላይ የተፈጸመው አሰቃቂ የአመጽ ድርጊት እጅግ ልብ የሚሰብር እና የሚያሳዝን ነው። የኦሮሞ ፌዴራሊስት ኮንግረስ ሆፊኮ ጭፍጨፋውን አስመልክቶ ምን አለ? ብዙዎችን ደምን ባያራጨው አሳዛኝ ክስተት በኢትዮጵያ ምድር ይህንን መረጃ በዝርዝር እንመለከታለን። ሻዕብያ ከፍተኛ ውጥረት ውስጥ ገብቷል። ሻዕብያ ከፍተኛ ጭንቀት ውስጥ ነው። ሻዕብያን ለሞጋት ተዘጋጅተናል ሲል የባር ሀይል ተናገረ። እኚህን መረጃዎች በዝርዝር ሰዓታችን በስፋት እንመለከታለን።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 ሻቢያን በምድርም በኃይልም ለመውጋት መዘጋጀቱን ታጣቂ ኃይሉ ይፋ አደረገ። ካለፈው ቅዳሜ አንስቶ ኤርትራ ላይ እርምጃ መውሰድ የጀመረው ቡድኑ ተጨማሪ የጦር ኃይል አባላትን አስመርቆ ወደ ኦፕሬሽን አሰማርቷል። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻቢያ ተቀናቃኝ የቀይ ባህር አፋር ዴሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ሻቢያን ለመውጋት የተደራጀው ኃይል መመረቁ የተሰማው ጌታቸው ረዳና አምባሳደር ወታደር ሬድዋን በቡሬ ግንባር በተገናኙበትም ወቅት ነው። ከፍተኛ ባለስልጣናትና ጄኔራሎች በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫም አውጥተዋል። ታጣቂ ኃይሉ ለተከታታይ ሶስት ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆኗልም ሲልም ገልጿል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሀል ሀገር ዘልቆ በመግባት ጥቃት ጥቃት መፈጸም የሚችል እንደሆነም ተናግሯል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽሙቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗልም የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምቷል ያለውን የቀይ ባህር አፋር መሬትን ነጻ ወጣለሁ ብለዋል። ወታደራዊ ብቁነቱ ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻቢያን በኃይል ለመገልሰስ የሚያስችል ቁመና አለውም ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ህዝብ መብት ለማስጠበቅ ና ሙሉ በሙሉ የ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑን ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ህዝብ ጋርም እተባበራለሁ ብሏል። የኢትዮጵያ አፋር ህዝብና መንግስት የቀይ ባህር አፋር ህዝብ ከመፈናቀልና በብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ያለም ሲሆን የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍ በይፋም አመስግኗል። ወደፊትም በትብብር መስራቱን እን የሚቀጥል ነው የጠቆመው። የድርጅቱ ሊቀመንበር ኢብራሂም ሀሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረትም የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጧል። ሊቀመንበሩ ለመገንጠል የሚታገሉትን ሻዕብያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲልም ከሶታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት ለቀይ ባህር ና በአፍሪካ ቀንድ ስጋት ሆኗል ሲሉም ወንጅለዋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብ ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ኃይሎችን እንዲደግፉ ጠይቀዋል። ድርጅቱ የኤርትራን ጭቁን አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎችም ጥሪውን አቅርቧል። ንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ የተሰጠ ጥብቅ መግለጫ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ረዳ በንጹሃን ዜጎች ላይ የተፈጸመውን አረመኔያዊና የፈሪ ጥቃት በጽኑ ለማውገዝ ይህንን ይፋዊ መግለጫ አውጥቷል። ጥቅምት 9 ቀን 2018 ዓ ም በቅርቡ የወለደችን እናት ጨምሮ 25 በላይ ንጹሃንን ህይወት የቀጠፈው ይህ አሰቃቂ የአመፅ ድርጊት ጥልቅ ሐዘን እንዲሰማን አድርጓል። ኦፊኮ ለሟች ቤተሰቦች እና ለመላው ማህበረሰብ የተሰማውን ልባዊ ሐዘንም ይገልጻል። ይህ አሰቃቂ ጭፍጨፋ በኦሮሞ ንጹሃን ዜጎች ላይ ያነጣጠረ ተከታታይና እየተባባሰ የመጣ የጥቃት ዘመቻ አካል ነው። ከፓርቲያችን አባላትና ከአካባቢው ነዋሪዎች በተገኙ ተጨባጭ መረጃዎች እንደተረጋገጠውም ጥቃቱ የተፈጸመው በኦሮሚያና በማዕከላ ኢትዮጵያ ክልሎች አዋሳኝ አካባቢዎችን በማሸበር ላይ በሚገኙት በፋኖስም በተደራጁ ጽንፈኛ ታጣቂዎች ነው። ከዚህ ቀደም በተመሳሳይ በኖኖ ወረዳ በሰርግ ስነ ስርዓት ላይ የተፈጸመውን ጥቃት ጨምሮ የተከታታይ ጥቃት መፈጸሙ መንግስት ዋነኛ ህገ መንግስታዊ ኃላፊነቱን ማለትም የዜጎችን ደህንነት የማስጠበቅ ግዴታውን መወጣት አለመቻሉን በግልጽ የሚያሳይ ነው ብለዋል። በዜጎች ላይ በሚፈጸሙ ጥቃቶች ላይ የመንግስት ቀጣይነት ያለው ቸልታና እርምጃ አልባነት ተቀባይነት የለውም። የኖኖ ህዝብ በተደጋጋሚ ጥበቃ እንዲደረግለት ቢማጸንም ሊጠብቃቸው ቃል በገባላቸው መንግስት ዘንድ ጆሮ ዳባ ልበስ ተብሏል፣ ይላልም መግለጫው። ነዋሪዎቹ እንደገለጹትም መንግስት በህጋዊ መንገድ የታጠቁትን የማህበረሰቡን አባላት ትጥቅ እያስፈታ፣ ጽንፈኛ ሚሊሻዎች ግን በነጻነት እየታጠቁና የተደፋፈሩ ሆነው እንዲንቀሳቀሱ ተፈቅዶላቸዋል። ይህ የመንግስት አካል ቸልተኝነት እንደ ተባባሪነት የሚቆጠር ሲሆን ብጥብጥና የብሔር ግጭት በሚቀሰቅሱ ኃይሎችም እንዲባባስ የደህንነት ክፍተትም ፈጥሯልም፣ ይላልም መግለጫው። ኦፌኮ ህዝባችን በዚህ መልኩ በግፍ ሲጨፈጨፍ ዝም ብሎ አይመለከ ቢመለከትም መንግስት የኦሮሞን ህዝብ ህይወትና ንብረት ማስጠበቅ አለመቻሉ ለሀገር አስተዳደር ያለው ብቃትና ህጋዊነት ጥያቄ ውስጥም የሚከት ነው። በመሆኑም የኦሮሞ ፌዴራሊስት ኮንግረስ የሚከተሉትን አስቸኳይ የማያዳግም እርምጃዎች እንዲወሰዱ በይፋም ይጠይቃል። አስቸኳይ የጸጥታ ጣልቃ ገብነት፣ ገለልተኛና ግልጽ ምርመራ በኖኖና እንደ ወለጋ፣ አርሲና ሸዋ ዞኖች ውስጥ የተካሄዱ ጭፍጨፋዎች ላይ ሙሉ በሙሉ ገለልተኛ የሆነ የምርመራ ኮሚሽን በአስቸኳይ እንዲቋቋም ጠይቋል። በተጨማሪም ለመንግስት የመንግስታዊ ውድቀት ተጠያቂነትን በተመለከተ ዜጎችን የመጠበቅ ኃላፊነታቸውን ባለመወጣት ለንጹሐን ህይወት መጥፋትም ምክንያት የሆኑ የመንግስትና የጸጥታ አካላት በህግ ተጠያቂ መሆን አለባቸው ሲልም ገልጿል። በየትኛውም ደረጃ ላይ ያለ ተጠያቂነት አልባነት ሊታገስ አይችልምም፣ ብለዋል። ለፖለቲካዊ መፍትሄ ቁርጠኝነት ወፊኮ ዘላቂ ሰላም በኃይል ሊገኝ እንደማይችል በድጋሚም ያረጋግጣል። የኦሮሞ ፌዴራሊስት ኮንግረስ ለተበደለው የኖኖ ህዝብ ያለውን ሙሉ አጋርነት ይገልጻል በማለትም ፍትህ እንዲሰፍንም ጥያቄውን አቅርቧል። ለፖለቲካዊ መፍትሄ ቁርጠኝነት ኦፌኮ ዘላቂ ሰላም በኃይል ሊገኝ እንደማይችል በድጋሚም ያረጋግጣል። የኦሮሞ ፌዴራሊስት ኮንግረስ ለተበደለው የኖኖ ህዝብ ያለውን ሙሉ አጋርነት ይገልጻል በማለትም ፍትህ እንዲሰፍንም ጥያቄውን አቅርቧል። ውድ ተመልካቾቻችን ለእሳቶ የነበረን መረጃ ይንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ